እግዚአብሔር እናንተን ያኑ እውነት፣ ተስፋ ሰጣችሁ፣ ተስፋ ቆርጠን ነበር። አባቶቻችን እርሶንማ እንወዶታለን፣ እርሶንማ እናከብሮታለን። ቅድስት ቤተክርስቲያን የዛሬ ሶስት ዓመት ጥቁርና ማቅበለበሰች እሳት እውነት ከነ ክብሯ ተገለጠች። ብፁዕነታቸው በእውነት በረከታቸው ትድረሰ። የስንት ንጹሐን ደም እየፈሰሰ ነው። ስንቶቹ በረሃብ አለንጋ እየተገረፉ ነው። ወንድሞቻችን ይዘው ስለተገኙ ተመለሱ ሲባሉ መሬት የጠየቀ ምሄደማ ምን ቅብራልኝ ብለው ስለተመለሱ ወደ ቤታቸው፣ ይህን ስታይ በአንተ ዘመን ምን። በዚህ ሳምንት ውስጥ በሚነሱ ጉዳዮች ላይ አጠር ያለ ሀሳብ ለመስጠት ነው። ሰላም ሰላም፣ ጠና ይስጥልኝ። ውድና የተከበራችሁ የንቁፋን ሚዲያ ቤተሰቦች እንደምናላችሁ፣ እንደምትቆያችሁ፣ እኔ አለሁ እግዚአብሔር መስገን በያላችሁበት ሰላም ክርስቶስ የተወዳጁ ውድ ሰዎቻችን በድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁ። እንግዲህ በአሁኑ ሰዓት ብፁዕ አቡነ አብርሃምን መላው ኦርቶዶክሳውያን እያመሰግኗቸው ይገኛሉ። እንግዲህ ሁላችሁም እንደምታውቁት በእምቤታችን ቅዱሳን ስርዓት መቀረር ዙሪያ አባህፃን ዝምታቸውን ሰብረው ነበረ። ነገር ግን ንግግራቸውን በሰዓታት ሲያስጠምዟቸው ታይተው ነበረ እና እንግዲህ ብፅዕነቱ ይህን ንግግር ሲያደርጉ ማንም ቆሞ ቢያስፈራራቸው ከሃይማኖታቸው ለመመስከር ወደ ኋላ የማይሉ አባት እንደሆኑ ይታወቃል እና የዘመናችን ጳውሎስ ናቸው እያሉ ምእመናን እየመሰከሩ ይገኛሉ። ብፁዕ አቡነ አብርሃምን አባት የለንም ብለን ተስፋ ቆርጠ ነበረ። ነገር ግን ዛሬ አባት አገኘን፣ ተስፋችን ለምልሟል እያሉ ድምፃቸውን እያሰሙ ይገኛሉ። ምእመናን አዎ፣ እውነት ነው ተስፋችን ለምልሟል። ይህ መረጃ ማስደመጣችሁ ይሆናል። ሌላኛው መረጃችን እንግዲህ ሰሞኑን በስፋ ሲሰራጭ የነበረው ማስተር አብነት ዙሪያ ነው። በሱ ዙሪያ ያሉ እርዳታ የሚሰሩ ሰዎች ላይ አንዳንድ ጥያቄ ተነስቶባቸው ነበረ። በተለይ ፍራኦል ኢቲቻ የሚባለው ግለሰብ ነገሩን በስፋት እንዲታይ አድርገውት ነበረ። በዚህ ዙሪያ ማስተር አብነት ሲታማ ነበረ፣ ወጥቶ ምላሽ ሰጥቷል። ማስተር አብነት ነገሩ በጣም ከሮበት ነበረ፣ ወጥቶ ምላሽ ሰጥቷል። የማስደምጣችሁ ይሆናል ማለት ነው። ሁላችሁም ቪዲዮ ላይክ እና ሼር እያደረጋችሁ ጀምሩት። ቅድሚያ ካደረከቱ ልጅ ወሳቸው አለ። ተከታተሉ። ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን፣ አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። ታሪክ አልባ ስለሆኑ እቺ ሀገርም ታሪክ አልባ ለማድረግ ትውልዱን ከስ እያሉ ወኔውን እየሰለቡ እግዚአብሔርና እናንተን ያኑርልን። እግዚአብሔር እናንተን ያኑር። እውነት ተስፋ ሰጣችሁን፣ ተስፋ ቆርጠን ነበር። አባቶቻችን እንግዲህ አባ ሕፃን ደግሞ ያው ተናግረው ነበረ። የተናገሩትን ደግሞ ነው ያስላሷቸው የተፉትን አስላሷቸው ነው የሚባለው እንግዲህ እሳቸውን አስገድደው መልሰው ሌላ መግለጫ እንዲሰጡ እንዳስደረጓቸው መረጃው እየደረሰን ነው ያለው። አባ ሕፃን መጀመሪያ ላይ የተናገሩትን ሁላችሁም ታውቃላችሁ በጣም እያለቀሱ ስለሆነው ነገር በጣም ተከፍተው ነበር መግለጫ እየሰጣጡ የነበሩት ወይም ደግሞ ሚዲያው ላይ ቀርበው ሐሳባቸውን የሰጡት ግን በማግስቱ ደግሞ ይቅርታ አስባሏቸው ይሄንን እኔ ለእሳቸው አላዝንም ምክንያቱም እሳቸው አባት ናቸው መነኩሴ ናቸው በቃ ዓለም ተተው ሄዱ ናቸው ስለ በጎቻቸው ስለኛ ስለ ልጆቻቸው ብቻ የሚገዳቸው ስለሆኑ ሞትም ቢሆን መቀበል መቻል ነበረባቸው አደለም እስር ታስረው ነበረ አይደለም እስር ሞትም ቢሆን መቀበል መቻል ነበረባቸው፣ ስለ ቤተ ክርስቲያን እናንተ የእውነተኛ አባት መልእክት የእውነተኛ እረኛ ተክሳስ ናፍቆኝ ነበር። ድንግል ማርም በሚታቁ ማለት ነው። ፓስተሮቻችሁን አሳርፉልን አማኞቻችሁን አሳርፉ ብሏል። አቡነ አብርሃም መልእክት አስተላልፏል። እናቱ ተነግቶ ማይነሳ ማይቆጣ የለም ብሎ እስከ መጨረሻው መልእክቱን ተከታተሉት። ፍቲ ለወንድሜ ለባሩክ ያለ ምንም ጥፋት እስር ቤት ላለው ወንድሜ ፍቲ እንላለን። ተከታተሉ። ማን ነው ከናንተ ውስጥ አንድ ጓደኛችሁ ወላጅናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራ የእናት ፍቅር የሌለውም ያሰኘዋል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 እውነት ከነክብሯ ተገለጠች። ብፁዕነታቸው በእውነት በረከታቸው ትድረሰን። የአቡነ አብርሃም ወቅታዊ ቅልብጭ አለች መልእክት። ይህ መልእክት ለብዙዎች ይድረስ፣ ለዛኛው ቤተ እምነት፣ ለመንግስት፣ ለመላው ኦርቶዶክሳውያን፣ ሼር፣ ኮፒ ሊንክ አድርጉት። ብፁዕነታቸውን እንስማቸው። የድፍረት ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ፣ አለመረዳት። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል፣ የእናት ፍቅር የሌለውም ያሰኘዋል። ካለ ዝም የሚል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 እርሶንማ እንወዶታለን። እርሶንማ እናከብሮታለን። ቅድስት ቤተክርስቲያን የዛሬ ሶስት ዓመት ጥቁርና ማቅ በለበሰች ሰዓት ኦርቶዶክሲያን ባለማተቦችን፣ ወጣቶችን ከጎናችን ሆናችሁ አይዟችሁ በርቱ ልጆች ከእናንተ በፊት እኔን ስትሉ የነበሩ አባቶች እንደሆናችሁ እናቃለን፣ እንገነዘባለን፣ እንወዳቸዋለን፣ እናከብሯቸዋለን። ነገር ግን አሉ እቺን ቦታ ተለሳል ሰው ይዞ ኦርቶዶክሲያን ባለማተቦች በሚፈጠርባቸው ችግር በሙሉ ከጎናቸው ሆነን ቅድስት ቤተክርስቲያን ስታዝን እናዝናለን፣ ስትከፋ እንከፋለን፣ ስንደሰት እንደሰታለን ብለው እቺን ቦታ ይዘው ነበረ። ነገር ግን አሁን ላይ ኦርቶ ኦርቶዶክሳን ባለማተቦች ሲጨቆኑ ኦርቶዶክስ ያን ባለማተቦች ሲገፈተሩ ቅድስ ድንግል ማርያም ላይ በክብሯ ሲመጡ ዞር ብለው ያላዩ በራሳቸው ክብር ሲመጡ ግን በሶስት ሰዓት ልዩነት ውስጥ ይኸው መግለጫ ሰጥተው አርፈውታል። ወደኋላ ልመልሳችሁ አልፈልግም። ነገር ግን ቅድስ ቤተክርስቲያን፣ እንደነኛ አይነት ደጋጋ አባቶች እንደነኛ አይነት ወታደሩ የሆኑ አባቶች ናቸው የሚያስፈልጓቸው። ለጥቅምና ለዘራቸው ለብሔራቸው፣ ስለሚነዱት መኪና፣ ስለሚመገቡት ምግብ፣ ስለሚለብሱት ልብስ የሚያስቡ አባቶች ቅድስ ቤተክርስቲያን በአሁን ሰዓት ላይ አልፈልግም። ኦርቶዶክሲያን ባለማተቦችን እንደረኛ ሆኖ ከፊት የሚመራ በጎቹን ከፊት ሆኖ የሚመራ ወታደር ጠንካራ የሆነ አባት ነው የሚያስፈልጋት። ከእናንተ ክብር የወላሊታ አምላክ ክብር ይበልጣል። እናንተን ቅድስ ድንግል ማርያም ትፋረዳችሁ። በመግለጫ ልታስተባብሉን፣ በመግለጫ ልታስረሱን አትችሉም። ምክንያቱም እናታችን ቅድስ ድንግል ማርያም የአምላክ እናት የሆነችው መቤታችን ነች። ስለዋ የተቀደደው እዚች ልጅ ላይ እዚች ልጅ መያዟ መልካም ሆኖ ሳለ ፍርድ ተሰጥቶ መቀጣጫ ስካሎንችን ልንدرس በፍጹም ቢሆን አጀንዳችንን አንቀይርም። ውድ ኦርቶዶክሳውያን እንግዲህ እንደሰማችሁት ነው። ወንድሞቻችን ብፁዕ አባታችን ብፁዕ አቡነ አብርሃምን በደንብ አድርገው እያመሰገናቸው ይገኛሉ። አዎ ሁላችንም ኦርቶዶክሳውያን ልናመሰግናቸው ይገባል። ኦርቶዶክሳውያን እንግዲህ እንደምታውቁት ብፁዕ አባታችንን አቡነ አብርሃምና ብፁዕ አቡነ ጴጥሮስ ከቤተ ክህነት ከወጡ አጀምረው ቅዱስ ቤተ ክርስቲያን ላይ እየደረሱ ያሉ መከራና ግፍ እንደዚሁ ሲፈጸምባት አንድ መስመር መግለጫ እንኳን አሁን ያሉ ብፁዋን አባቶች አወጥተው አያውቁም። ታዲያ ብፁ አባታችን ብ አቡነ አብርሃም በመስቀል በዓል ላይ ተገኝተው እንደዚህ ያለ መግለጫ አስተላልፈዋል። ይህም መልእክትም በመላው ኦርቶዶክሳን ልብ ውስጥ ገብቷል፣ ሰርጿል። እውነት ላቸዋለኝ ብፁ አባታችን ብፁ አቡነ አብርሃም ትክክለኛ የቤተ ክርስቲያናችን አባት ሆነው ስለተገኙ ዛሬ ምእመናን በእንደዚህ አይነት መልኩ ደስታቸውን እየገለጹ ይገኛሉ። እውነት አባት የለንም ብለን ተስፋ ቆርጠን ነበረ። ዛሬ ግን እንደዚህ ያሉ አባቶች እያየን እውነት ላቸዋለሁ። ተስፋችን ይለመልማል። ተስፋችን ለምለማ ጊዜ የሚቃወሟትን ሁሉ እንቃወማለን። ወስብሐት ለእግዚአብሔር፣ አሜን። እንደሰማችሁት አርቲስቱ በጣም ትልቅ መልእክት ነው እያስተላለፈ ያለ ኦርቶዶክሳን በደንብ አድርጋችሁ ከሰማችሁት ማን ቅዱስ ቤተክርስቲያንን የሚቃወሙትን እንቃወማለን፣ ሃይማኖታችንን የሚቃወሙትን እንቃወማለን። እኛ ኦርቶዶክሳን ሃይማኖታችን ላይ እንደፈለጋቸው ሲራገጡ ዝም አንልም። ራሳቸውን የሚያስረዝሙ ከሆነ ዛሬም እኛም ዝም ብለን ልንቀመጥ አይገባም ብዬ አስባለሁ። ለእያንዳንዱ ምላሽ መስጠትም የኛ የኦርቶዶክሳ ምእመናን ግዴታ ነው ብዬ ነው ማስበው። ማለት ነው እንግዲህ በኛ ዘመን እንደምታዩት የቤታችን ቅድስት ድንግል ማርያም ስዕል አድኖ በአንድም ቢሆን በሌላ መንገድ ወደ መስቀል አደባባይ ለመስቀለጥ ከመስቀሉ ስር ያገኘናትን አምላክ ወላዲት አምላክን ለመስቀለጥ እንዳትወጣ እንግዲህ በምድራችን በአዲስ አበባ ከተማ ተከልክሎ ነበረ። ዛሬ በእኔና በእናንተ ዘመን እውነት እላችኋለሁ፣ ምንድን የተሰማችሁ ኦርቶዶክሳን? አንድ ወንድማችን እንደዚህ ላስተላልፋ ሰምቶ እንመለስ። ቪዲዮ ከማሳለፍ በፊት የእመቤታችን ቅዱስ ስዕል በመስቀል አደባባይ መገኘቱ በዓሉን ያደበዝዘዋል ተብሎ በአባቶቻችን ወንድሞቻችን ይዘው ስለተገኙ ተመለሱ ሲባሉ በቤት የጥይ ከሚሄድ ምን ክብር አለኝ ብለው ስለተመለሱ ወደ ቤታቸው። ይህን ስታይ በአንተ ዘመን ምን ተሰማ? የጭንቃማ ላጇን ይዘው አትምጡ ሲሉን ስትሰማ ስታይ ምን ተሰማ? እንደዛሬ በራሴ አፍሬ አላቀ። እንደዛሬ በአባቶቻችን አፍሬ አላቀ። ይህ ሁሉ የሆነው በኔና በአንተ ዘመን ግን ምንም ካልተሰማ አሳልፈ የጭንቃን ማላጇ እውነትም አልደረሰችልህም ማለት ነው። ከደረሰችልህ ግን ለዓለም ሁሉ አድርሱት፣ ታሪክ ሆኖ ይቀመጥ። እንደ አባ ሕርያቆስ ወድ ሰኒ በኝ እንዳልተባለች ዛሬ በኛ ተገፋች፣ ነገ መስቀልህን ያስጥሉሃል። ታቦት ይዘንባት መጣት ባላለ እያለማመዱ ነው። ለታሪክ ይቀመጥ። እግዚአብሔር የዘገየ ቢመስል ምን የለም ከፍ የምናረግበት ቀን እሷል እኔ አንድ ነገር አስታውሳለሁ ዝም ያላችሁ ቆሞ ወንድማችን ዝም ያላችሁ ሊቃውንት ወይዮ ለእናንተ አለማየሁ ይባላል ያኔ የመኮድ የመኮድ ድርጅት ስራ አስኪያጅ ነበረ ዲቁናም የለውም ምንም የለውም ነገር ግን ፍቅር ስለነበረው አቡነ ኒቆዲሞስ የሚባሉ የናዝሬት ሊቀጳጳስ ናቸው የደውሻ ሊቀጳጳስ ያስጠጉት ነበረና ተራ ሰተውት አውደ ምሕረት ላይ መስበክ ጀመረ እና መንፈስ የነካው ሰው ነው። እና አንድ ጊዜ በጣም ነጠላ ለብሶ በመንፈስ ተነክቶ እንዲህ ብሎ ተናገረ አስታውሳለሁ። በጣም ነው ኃይል ገብቶበት ማለት ነው። አቡነ ኒቆዲሞስ አለና ዞር አለና ወደ እሳቸው እርሶ፣ በአማረ በተዋበ በላንድሮቨር መኪና ይሄዳሉ። የእኛ ኢየሱስ ግን በሸበጥ እግሩ የገሊላና የናዝሬት አቧራ እግሩን ሸፍኖት ከገሊላ ናዝሬት ከናዝሬት ወደ ገሊላ በእግሩ ይጓዛል። ድሆች ጋር ምስኪኖች ጋር ይሄዳል። እርሶ ግን በአንድ ክሮዘር መኪና ይሽከራከራሉ። አቤት ወንጌላዊ! ይሄ ነው ወይ ሐዋርያነት? ይሄ ነው ወይ ወንጌላዊነት? ብሎ በግልጽ ተናገረ። ጳጳሱ ደንግጠው፣ ህዝቡ ሁሉ ደነገጠ። የሚገርም እና በጣም ጌታ ነው ያናገረው እንጂ አስበውበትም አይደለም። ነገር ግን ንግግሩ እውነት ነበረ። እና እንዲህ ናቸው የእኛ ጳጳሳት፣ ምቾቶቻቸውን የሚጠብቁ እንጂ ለወንጌል ብዙ ግድ አይሰጣቸውም። ጆሮ ዳባ አባ ልበስ ብለው የተኙ ናቸው። እንደውም እኔ በቃ አባ ሆኑ ወይም ለዓለም ሞቱ ብዬ እኔ አልልም። አሁን ህያውነታቸውን አብዝተው ንብላ ወንስተይ ጌሰመን እመውት እንብላ እንጠጣ እንሙት የሚሉ ናቸው። ክፉ ባልንጀርነት ግን መልካሙን ያመል ያጠፋል። በጽድቅ ንቁ፣ አሳፍራችሁ ዘንድ ይህን እላለሁ ብሎ ጳውሎስ ተናገረ። በጽድቅ ያልነቁ ጳጳሳት በጣም ነው የሚያሳዝነው በጣም እኔ ጳጳሳትን መናገር አልፈልግም ነገር ግን ከዚህ ወንጌል የተነሳ ማልናገረው ጳጳስ የለም እኔ እንኳ ብዙ ጊዜ በፍቅር መልእክቴን አስተላልፌ የሰማኝ ጳጳስ የለም በፊትም አይሰሙም አሁንም አይሰሙም እንዴት ሆነው ከእንቅልፋቸው እንደሚነቁ አንተ እንዳልከው አላቅ እግዚአብሔር ያንቃቸው አንተ የምትተኛ ንቃ ከሙታንም ተነሳ ክርስቶስ ያበራልሃል ነው የሚለው ያብራላቸው ነው ምለው በቃ እና ወንድማችን የእውነትን ወንጌል ስበክ አንዴ ተገልጠሃል። በቃ ጳጳሳትም ጥርስ ውስጥ ገብተሃል። ከዚህ በኋላ ወደኋላ በትል ብትል እነሱም አይቀበሉህም። የእውነትን ወንጌል እወቅና በዚህ ወንጌል ላይ ዋጋ ክፈል ልሃለሁ። ከዚህ በፊት ባደረግከው አይጠይቅህም። አሁን ግን በእውነት ወንጌል ላይ ቆመ ዋጋ የምትከፍል ከሆነ ጌታ በብዙ ካንተ ጋር ይሆናል እልሃለሁ። ይህንን ለጋዜጠኛ ነጋሽ በዳዳ አድርሱልኝ፣ ለጳጳሳትም አድርሱልኝ፣ ለኦርቶዶክሳውያን ሁሉ አድርሱላለሁ። ተባረኩ፣ ዘመናችሁ ይባረክ፣ አሜን። ማስተር አብነት እንዲህ ሲል ምላሽ ሰጥቷል። በማስመሰል ሳይሆን በመሆን አምናለሁ። ወንድማችን ፍሬያወል ኢትቻ ጥሩ ልብ ያለው ሰው ነው። ብዙዎች በመገናኛ ብዙኃን በልክስና ስራው ያውቁታል። ለእኔና ለቤተሰቤ ግን እሱ ከዚያ በላይ ነው። የደስታችንና የአዘናችን ተካፋይ የቅርብ ወዳጃችን ነው። ነገር ግን ሰሞኑን በሚዲያ ላይ በቪዲዮ ስማችን በማየን መልኩ እየተነሳ ስላለ በዚህ መልኩ ምላሽ መስጠት ተገቢ እንደሆነ አምነንበታል። እኔም በተመለከተ አንዳንድ ተቆራርጦ የወጡ ቪዲዮዎች የያዙት መልእክት ኃላፊነት የጎደላቸውና ስም የማጥፋት ሩጫ ይመስላል። ይህ ደግሞ በቀጥታም ቢሆን በተዘዋዋሪ ደሃውን ወገኔን የሚነካና የሚጎዳ ነው። በቴዲ ሀዋሳ ቤት የወንድማችን ፍራኦል ድጋፍ ለተጠቃሚዎች በደረሰ ወይ ቴዲ ሀዋሳ ቤት የወንድማችን ፍራኦል ድጋፍ ለተጠቃሚዎች ደረሰ ወይ የሚለው ጥያቄ ሲነሳ የተሰጠው ምላሽ ትክክል አልነበረም። በንዴት ቢነገርም እንዲህ ያሉ ቃላት ለድሃ ወገኔ የምንሰራውን ስራ ሊጎዱ ይችላሉ። ግልጽ ለማድረግ ፍራኦል በቀጥታ ብቻ ሳይሆን በተዘዋዋሪ በእኔ በኩል ሁለት ጊዜ የእርዳታ መልእክት ልኳል። እኔም የተሰጠኝን አደራ ተቀብዬ በታማኝነት ለሚመለከተው አካል አድርሻለሁ። ይህ በአደባባይ በእኛ ሚዲያ ታይቷል። የተረጂ ወገኖቼ ሳቅ የእኔ እውነተኛ ሽልማት ነው። በስራዬ በማስመሰል ሳይሆን በመሆን አምናለሁ። ትላንት በደም ጠብታ አገልግያለሁ። ዛሬ ደግሞ በእግዚአብሔር ቸርነትና በደጋጎች ድጋፍ ራዕይ እዚህ ደርሷል። ነገም በላቀ ጥንካሬ ይቀጥላል። ስለዚህ ግራ መጋባት እውነትን እንዲጋርደን አንፍቀድ። ትኩረቴ ሁልጊዜ ድሆችን በቅንነትና በትህትና በማገልገል ላይ ነው። አመሰግናለሁ ሲል እንግዲህ በፌስቡክ ገጹ ላይ ይህንን ጽሑፍ አስፍረዋል። በዚህ ሳምንት ውስጥ በሚነሱ ጉዳዮች ላይ አጠር ያለ ሀሳብ ለመስጣት ነው ላይብ ላይ የመጣሁት ከወንድማችን ፍራውል ኤቲቻ ጋር እና ከኔ ጋር በተገናኙ ጉዳዮች ላይ የተለያዩ ቪዲዮዎች ሲንቀሳቀሱ ለማየት ች ያለው ተልኮልኝ አይቻለሁ። ወንድማችን ፍራኦል ያው ሁላችንም እንደምናውቀው እጅግ በጣም መልካም ልብ ያለው የተቸገሩትን የሚረዳ የታመሙትን የሚያሳክም ቅንና መልካም ልብ ያለው ወንድማችን ነው። ሁላችንም በዚህ በጎ ስራው በሶሻል ሚዲያ ላይ እናውቀዋለን። እኔ ግን ሶሻል ሚዲያ ላይ ብቻ አይደለም ፍራውልን የሚያውቀው፣ እንደ ቤተሰብ በሀዘናችን ጊዜ ከኛ ጋር እኩል የሚያዝን፣ በደስታችን ጊዜ ከኛ ጋር አብሮ የሚደሰት እንደ ቤተሰብ እጅግ በጣም የቅርብ ወዳጃችን እንደ ቤተሰብ በሁሉ ነገር ከኛ ጋር አብሮ የሚሆን እስከ ዛሬም ድረስ ከጎናችን ያለ እጅግ በጣም መልካም ወንድማችን ነው። ከፍራወር ጋር ተያይዞ ባለው ጉዳዮች አንዳንድ ቪዲዮዎች ተቆርጦ የሚወጡ ቪዲዮዎችን እያየሁ ነው። እነዚህ ተቆርጦ የሚወጡ ቪዲዮዎች ለማየት የሞከርኩት ኃላፊነት የጎደለባቸው የምናገለግለውን በጎ አገልግሎት ለማደናቀፍ ስም የማጥፋት ዘመቻ የሚመስሉ ናቸው። ከዚህ ጋር ተያይዞ ወንድማችን ፍራውለትቻ በዚህ ሳምንት ውስጥ ተቆርጦ ቪዲዮ በወጣ ቪዲዮ ላይ ያየሁት ወንድማችን ቴዲ ሐዋሳ ቤት ገብቶ ቴዲ ሐዋሳ አንድ ጥያቄ ጠይቆት ነበር። ወንድማችን ፍራኦል ለተቸገሩ ሰዎች እንዲደርስ የላከው ገንዘብ ማስተር አብነት ሌባ ነው ደግሞ አለው። ማስተር አብነት ሌባ ነው አዳምጦ በስነ ስርዓት የኢትዮጵያ ማስተር አብነት ሌባ ነው፣ ማስተር አብነት ሌባ ነው። ጀግና ነው ሲባል ደግሞ ማስተር አብነት ጀግና ነው። እንደ በጋ ትነዳ በእናት እንደ በጋ ትነዱ በእናት ነገሮችን ሳታጣሩ ሌባ ነው፣ ሌባ ነው ጀግና ነው ሲል የነበረ ማህበረሰብ የሆነ ሰዓት ላይ ይቀየርና በቃ ሌባ። ለምንድን ነው እንደ በግ ምትነዱት? ለምንድን ነው ማስተዋል የጎደላችሁ ነገሮችን ለምንድን ነው አታረጋግጡት? መጀመሪያ ነገሮችን አረጋግጦ ወስኖ ሌብነቱን በኋላ ትመሰክራለ። ግን ሰውን ለመጣል የወደቀ ሰውን ለመጨፍጨፍ የማታረጉት ጥረት የለም። የውሸት ወዳጆች ስለሆናችሁ ነው። የውሸት ማለት የማስመሰል የሰውን ውድቀት ትመኛላችሁ፣ አንዳንዶቻችሁ ማለት ነው። ማስተዋል ነው መንቀሳቀስ ያለብን እንጂ እንደበግ ሃይማኖታችንን ግን አታምልኩ ስትሉን ደግሞ እኛ ደግሞ ጨራቀውን እንመጣለን። ክርስቶስ ምስክር፣ ሰው በሃይማኖት አይደራደር። በምንም ሊደራደር ይችላል በምንም ግን ሃይማኖቱን ማለት በቃ የመጨረሻ ውሳኔ የሰው ልጅ ከእናቱም ከአባቱም ከሚስቱም ከልጁም እርቆ ተንበርክኮ የሚያመልክበትን ቤተ ክርስቲያንን መተስ ታፈርስበት የውስጡን ለእግዚአብሔር ዝግዝግ አድርጎ የሚነግስበትን ያን ነገር አሳጣለሁ ስትል ያ ሰው በተቃራኒ ጭራቅ ይሆንባል። አንተ ወለ ጭራቅ ምናልባት በታንክ በመሳሪያ በድሮ ዓለም ላይ አለን የሚሉት መሳሪያ ኖች እንኳን እነበልባል እሳት ሲነድባቸው አይተናል። አሜሪካ የምትባል የዓለም የዓለም ፖሊስ የምትባል ሀገር በደቂቃ ውስጥ እግዚአብሔር የለም ብላ በደቂቃ ውስጥ ክብሪት በሌለው እሳት በማይችሉት እሳት ቸርነቱን አብዝቶ ነው የቀጣቸው። በደቂቃ ውስጥ እግዚአብሔር መኖሩን ያሳያል። እኒም አባት ደግሞ በዚህ ሰዓት ብሔራችንን አላስቀደሙም፣ ሃይማኖታችንን አልጠሩም፣ ከለራችንን አልጠሩም። ባለማዕተብ የሆናችሁ ክርስቶስን የምታምኑ የምትወዱ የምትከተሉ የተዋሕዶ ልጆች አይኖ ያላችሁበትን አቃለው እንደምትታረዱ እንደሚደርስባችሁ መከራ ቃለው እኛ አቡነ ማትያስ ያለቀሱት ያስታውሳሉ። በቃ ከአቅማቸው በላይ የአባትንባ እ የእኝን አባት ስታስነቡ ዘጠና ሚሊዮን ተዋሕዶን እንደምታስነቡ አላወቃችሁም። ሁሉም ዝም ብሎ ነው። ጊዜ ነው የሚጠብቀል። አሳዳጅ ትሰደዳለ። የነካውን ነገር አንተ የነካው እሳት፣ የቆሰቆስከው እሳት ነገዝ ነዶ ተቀጣጥሎ በጊዜው በጊዜው ተፋፍሞ ይጠብቃል። አንተ ገብተህ ራስን አርስቶ የምትሆነው ዛሬ የነካችኋት ቤተክርስቲያን ዛሬ ይቺ መንግስትን ይቺ መንግስትን ተማምናችሁ ባለጊዜ ነን ያላችሁ እነ አዩ ጩፋ ምናምን የምትባሉ እናንተ ሳንቲማችሁን ሰብስባችኋል። ከሀገር ወጥቼ እኖራለሁ። ከሀገር ወጥተ ብትኖር እድሜ ለፍረውል ፍረውል፣ አሜሪካ ያለው ምን እንዳለ ሰምታችኋል። ገንዘብ ነፃነት አልሰጠን፣ ገንዘብ ነፃነቴን አልሰጠኝም ያል። ገባችሁ? እግዚአብሔር ተሳስቷል የምንለው ሞትን በመፍጠሩ ነው። የሚል ጭራሽ ሞትን በመፍጠሩ ሀብታ ምንድን ነው የሚያስቡ፣ ገባችሁ? ዛሬ መንግስትን ተማምነሽ እንደፈለግሽ ተጸራርተሻል። እናት ቤተ ክርስቲያን የዛሬ ሶስት ሺህ ዓመት የነበረች ወደፊትም ዘላለም የምትኖር ቤተ ክርስቲያን ነች። ነክታችኋት አይደለም። የገሀነም ደጆች አይችሏት፣ ወደዳችሁም ጠላችሁ። ዛሬ ግን ባለጊዜው ናችሁ ከሌ አምሳ ዓመት ይገዛል። ለምን አንድ ሺህ ዓመት አይግዛ? እኛ ቤተክርስቲያናችንን አይንካ እኛ ጥልቁ ነገራችንን በእምነታችን አይምጣ፣ ማተባችንን አይንካብን፣ ቤተክርስቲያናችንን አይንካ፣ ካህናቶችን አይረድብን እንጂ ጥያቄያችን እኛ የስልጣን ችግር ወይ የፖለቲካ ችግር አይደለም ያለብን። ስለዚህ ይቺን ነገር ስትነኩ ደግሞ የመጨረሻ የማይነካ ነገር ነግታችኋል። ቤተክርስቲያናችንን እኚህን አባት ምናልባት አዲስ አበባ ያለውን ህፃን ነው ህፃኑ ነው ምናምን የሚባሉ እንትን በደቂቃ ውስጥ አሰትታችኋል። እኚህስ አባት እንኚህንም አባት ሀሳብ ታስቀይሩ ይሆን ባንክና ባንክ ይዛችሁ ሄዳችሁ ድርድሮ ምንድን ነው ብሬን እና ዲሽቃ ይዛችሁ ሄዳችሁ ሀሳባችን እንዲበሉ ይህን የሰጣችሁት መግለጫ እንዲብላችሁ ስጡ ትሏችሁ ይሆን? እኚህን አባት ግን አትሏቸው። እኚህ አባት መጨረሻ ላይ የተናገሩት ቃላት ከበቂ በላይ ነው የሰጡት። ከበቂ በላይ ከክርስቶስ ከድንግል ማርያም ምን ያስፈራኛል? ማን ይለየኛል? ብሎ የሰጡ አባት ናቸውና፣ እባካችሁ እኛን ሃይማኖታችንን የምናመልክበትን ቁሳቁስ ወስዳችሁ ትዝታውን የኛ አንድ ዝምታ የሚባል የትናንትና ዘማሪ የዛሬ አዝማሪ የሆነ ሰውን አሜሪካ ወስዳችሁ የፈለጋችሁ ተጸዳዳችሁብን። አምጥታችሁ ሚሊኒየም አዳራሽ የተከሰሰ ሰው በኤርፖርት እንደሚወጣ አሳይታችሁናል። ብዙ ነገር እኮ እያየን ነው፣ ግን እግዚአብሔር ምስክሬ፣ ቀን ይፈርዳል። የቀን ደግሞ ባለጌ ነው። ቀን ባለጌ ነው። የሰው የቀን እንጂ የሰው ጀግና የለም። የጊዜ እንጂ የሰው ጀግና የለም። ጊዜ ባለጌ ነው። ዛሬ በጊዜያችሁ ሁላችሁም የተጸዳዳቸች ሰዎች በጊዜ የጊዜ ጉዳይ ደግሞ ሪቨርስ ነው ምላሹ ወደ እናንተ ነው። ወደ እናንተ የነካካችሁት ሁሉ ወደ እናንተ ነው የሚመጣው።